ሕይወታችሁን በአንዴ ሊቀይር የሚችል ዘይት የሚመረትበትን ተክል ነው ዛሬ የማሳያችሁ፣ በለስ እንግዲህ። ከዚህ ተክል ፍሬ ውስጥ የሚመረተው ዘይት በአንድ ሊትር ከሦስት ሺህ እስከ አምስት ሺህ ዶላር ለግብይት ይቀርባል። በዓለም አቀፉ ማህበረሰብ በጣም የሚወደድና የሚፈለግ ነው። ውድ ዋጋ ነው። እስካሁን እንግዲህ ከተመረቱ ኦይሎች በጣም በውድ ዋጋ የሚሸጠው በግንባር ቀደም የዚህ ፍሬ ዘይት ነው። በሀገራችን በስፋት ይመረት እንጂ እኛ እንግዲህ ለምግብነት የምናውለው ውስን ቁጥር ያለን ሰዎች ነን። እንዲሁ በየጎዳናው አስር ብር እና አምስት ብር እየገዛን ነው የምንመገበው። አንዳንድ ሰዎች ለምግብነት እንደሚውልም ላያውቁ ይችላሉ። ዘርፈ ብዙ ጤናዊ ጥቅሞችን ይሰጣል። እርጅናን ለማዘግየት እና ለመግታት ይረዳል። የቆዳ ጤናማነትን በሰፊው በጉልህ ነው የሚጠብቀው። የፀጉር እድገትና ውበትን እንዲሁ ይጠብቃል። የስርዓተ ምግብ አካላችን ጤናማነቱን ለመጠበቅ ሁሌም ብናዘወትረው በቀን አንድ ፍሬ ብንመገብ ጤናማ የሆነ የስርዓተ ምግብ አካል እንዲኖረን ያደርጋል በለስ እንግዲህ ፍሬው ብቻ አይደለም ለምግብነት የሚውለው ግንዱም ተጠብሶ ለምግብነት መዋል ይችላል ከግንዱ ያለው ጀል ደግሞ እንደ ሬት የሚወጣው ስትቆርጡት እንደ ሬት ጀል ይፈሰዋል ያ ጀል ቆዳችን ላይ የሚወጡ የትኛውም አይነት የቆዳ ችግሮች ሙሉ በሙሉ ይገታል ይፈታል እኔም በዋናነት ከምወዳቸው የፍራፍሬ አይነቶች በግንባር ቀደሙ ለምግብነት ያው እጠቀመዋለሁ። ተፈጥሮ በርካታ ስጦታዎች አሏት። አጠቃቀም ላይ ግን እኛ በጣም በጣም በወረደ ደረጃ ማለት ይቻላል ደካማዎችን አጠቃቀም ላይ ውስንነት አለብን። አንድ ሊትር ዘይት ለመጭመቅ ቢያንስ ከሰላሳ እስከ ሰባ ኪሎ ሊፈልግባችሁ ይችላል። ፍሬውን ሰብስባችሁ ይህንን ተክሉን በዛ መልኩ ግን ጨምቃችሁ ካወጣችሁት የትኛውም አይነት ግብይት ላይ እኔ ከ3ሺ እስከ 5 ሺ ዶላር አልኳችሁ እንጂ አንዳንድ ጆርናሎች ላይ ግን እስከ 15 ሺ ዶላር ድረስ ለግብይት እንደሚቀርብ ይጠቅሳሉ። በለስ ህይወት ታድስ ነው የሚባለው። እኔ የገበሬው ልጅ ዮሐንስ ሽፈረው ነኝ። ሰላሙኑ በምግብ ገበታችሁ ግን ባታጡት መልካም ነው እላለሁ ያጥንትን ጤናማነት ለመደገፍ ግንባር ቀደም ነው። የካልሽየም ይዘቱ በጣም ከፍ ያለ ነው። ከሁሉም ፍራፍሬዎች ከሁሉም ፍሬ ማለት ትችላላችሁ። ሁሉንም የፍሩት ዘሮች በይዘት ይበልጣቸዋል። ያው እየበላችሁ